ተቋማትን በማዘመን ለተገልጋዮች ፈጣን ምቹና ጊዜ ቆጣቢ የሆነ አገልግሎት ለመስጠት እንዲቻል መሶብ የአንድ ማዕከል አገልግሎት ትልቁን ድርሻ እየተወጣ ይገኛል። የባህር ዳር መሶብ አንድ ማዕከል አገልግሎት 12 ተቋማትን ይዞ 92 አይነት አገልግሎቶች ለመስጠት አቅዶ እየተንቀሳቀሰ ሲሆን በአሁኑ ሰዓት በ9 ተቋማት በ48 አገልግሎቶች ስራውን ጀምረዋል። በመሶብ አንድ ማዕከል አገልግሎት እየሰጡ ከሚገኙ ተቋማት መካከል አንዱ የሆነው የባህር ዳር ከተማ ፍትህ ጽፈት ቤት የሰነዶችና ማህበራት የስራ ሂደት ስራውን በተቀላጠፈና ዘመናዊ መንገድ እየሰጠ ይገኛል ባህር ዳር ከተማ ፍትህ ወደዚህ ማዕከል ይዞት የገባው የስራ ሂደት የሰነዶችና ማህበራት የስራ ሂደት ነው። በዛ ውስጥ የሚሰጡ አገልግሎቶች በተቀላጠፈ መንገድ ውክልና መስጠት፣ ውክልና መሻር፣ ቤት ሽያጭ፣ መኪና ሽያጭ፣ ከጋብቻ በፊት ንብረት ማስመዝገብ፣ ስጦታ እና ሌሎችም አገልግሎቶች ወደ ዘጠኝ አገልግሎቶች ይዘን ነው ወደዚህ ወደ አንድ ማዕከል አገልግሎት የገባ ነው። ማዕከሉ ውስጥ የሚሰጥ አገልግሎት ከበፊቱ ወረፋ ከበዛበት ከተንዛዛ አገልግሎት የጸዳ ሆኖ ሕብረተሰቡ ወይም ተገልጋዩን የሚያረካ በአጭር ጊዜ ውስጥ አገልግሎቱን አግኝቶ ተደስቶ የሚሄድበት ሁኔታ ነው ያለው። የመንገድና ትራንስፖርት ዘርፉም አገልግሎቱን የተሳለጠ በማድረግ የተገልጋዮችን እንግልት ለመቀነስ በመሶቢያ አንድ ማዕከል አገልግሎት ተካትቶ ስራውን እየሰራ ሲሆን እየሰጠ በሚገኘው አገልግሎት የተገልጋዮችን እርካታ ማሳደግ መቻሉን ይገልጻል። የተለያዩ ዞኖች አገልግሎት ይሰጥ አልነበረም እስካሁን ድረስ። አሁን ግን የተለያዩ ዞኖች በዚህ በሞሰብ አንድ ማዕከል አገልግሎት ላይ አገልግሎት እንዲሰጥ ሆኗል። ይሄ በእጅጉ በጣም ይበል የሚያስብል ነው። ተደራሽነቱ ደግሞ በሂደት ደግሞ ሙሉ ሰርቪሱን ያው ከስተመሩ ሳትስፋይድ እየሆነ አስተያየቱን እየሰጠን ይገኛል። ከተጀመረ ጊዜ ጀምሮ በዚህ አጭር ጊዜ ውስጥ በጣም ይበል የሚያስብሉ እና ከስተመሩ ደግሞ ቀጥሉበት በጣም ተመችቶናል፣ የሚል ፊድባክ እየሰጠን ይገኛል። የአሽከርካሪ ብቃት ማረጋገጫና የመንጃ ፈቃድ እድሳት አገልግሎት ለማግኘት በመሶብ የአንድ ማዕከል አገልግሎት ሲጠቀም ያገኘ ነው ተገልጋይ እንደገለጸልን፣ ከእንግልት በተላቀቀ መንገድ በአምስት ደቂቃ ውስጥ አገልግሎቱን አግኝቶ መውጣቱ እንዳስደሰተው ይናገራል። የመጣሁት እዚህ ተቋም የመንጃ ፈቃድ እድሳት ለማድረግ ነው። ከበፊቱ ተቋም የተሻለ ፍጥነት አለው። የወረፋ መጉላላት የለበትም። አንደኛ የቦታው ቅርበት ለከተማው ቅርብ ስለሆነ የትራንስፖርት አገልግሎቱም አመች ነው። በአምስት ደቂቃ ውስጥ አገልግሎቴን ጨርሼ ወጥቻለሁ። አዲስም እንደመሆኑ አላወቀውም ብዙ ሰው። እኔም ዛሬ አንድ ቀን ሲቀረው ነው የመጣሁት። ተጠቁሜ ነው የመጣሁት እና ለሁሉም ተደራሽ ቢሆን የቦታው ቢገለጽ አሪፍ ነው። ያኛው እርቀት ስላለ ከትራንስፖርት ኮስቱም ስለሚኖረው ወደዚህ እየመጡ እንዲያሳድሱ የ እንለግሳለን፣ የባህር ዳር ከተማ አስተዳደር ከተማዋን ለነዋሪዎች ምቹና ውብ ከማድረግ በተጨማሪ ተቋማቱ ዘመናዊ አገልግሎት በመስጠት የተገልጋዩን ማህበረሰብ እርካታ ለማሳደግ የተጀመረውን እንቅስቃሴ ለማስቀጠል በትኩረት እየሰራ ይገኛል። ዲጂታላይዜሽን ምንድን ነው? እየተንደረደረ ነው ያለነው እየጀመረ ነው ያለነው፣ ግን ቴክኖሎጂ በባህሪው ሜኒ ኢንቴንሲቭ ስለሆነ ከፍተኛ በጀት ይጠይቃል። እንደገና ስኪልም ይጠይቃል እና ሪሶርስንም በደንብ ማኔጅ ማድረግ እውቀት። የሰው ኃይል አጣምረ መምራት ይጠይቃል። ስለዚህ ከዚህ አንፃር በርካታ ነገሮች ስለሆነ እነሱን ማሳሰር የሚጠይቅ ነገር አለ። ከዛ ውጭ ግን ምንድነው በግልጽ የሚታዩ በየቦታው ድሮፕ ዳውን የሆኑ ትሪክ የሆኑ እንትን የተንጠባጠቡ በርካታ ነገሮች ዶት ዶት ነው የተቀመጡ። ማለት እነሱን ወደ አንድ የማምጣት ፕሮፐርሊ ማናጅ የማድረግ የጎደለውን እየገመገምክ እያስተካከል ወደፊት ደግሞ የሚቀረውን ነገር እየጨመርክ ነው የሚካሄደው።